የብዙ ሰዎችን ጸጋ መንገድ ላይ ያስቀረው ኃጢአት ትዕቢት ይባላል። ኬርፉ ብዙ ነገሮችን ሲታገስ አውቃለሁ። እግዚአብሔር እኔንም ስለታገሰኝ ብዙ ትዕቢትን ብዙ አይታገሳትም እግዚአብሔር። ለምን እንደሆነ አይገባኝም። አይ ቲንክ በጣም ወደ ላይ የተነጣጠረች ሳትናቀረው አሁን አሁን እግዚአብሔር አሁን አንዳንድ ጊዜ ፌር ነው ነገር ምናምን ትላለች። አሁን እግዚአብሔር ዳዊትን ውሰደው አላበረታታችሁም። ዳዊት ያለፈበትን እንድታልፉ ማረኝ ሲል ይምረዋል። ናቡከደነፆርን እኮ ማረኝ የሚልበት ደቂቃም አልሰጠውም። ይህቺ በግርማዬ ለግርማዬ ደግሞ እግዚአብሔር አስጠንቅቆታል በጣም በህልም አስጠንቅቆታል። ታላቅ ስትሆን ተጠንቀቅ ነው ብሎ እግዚአብሔር አስጠንቅቆታልና ይህቺ ለግርማዬ ክብር በጉልበቴ ብርታት የሰራዋት ታላቂቱ ባቢሎን አይደለችምን ሲል ጎን ሰባት ዓመታት ሰባት ዓመታት ከዱር እንስሳት ጋር ፌር ነው። ምንም እግዚአብሔር አይ ቲንክ ትቢት ወደ ላይ ነው የምትነጣጠረው። እግዚአብሔር ሲጠቀምባችሁ ተጠንቀቁ። ቸርች አትበጥብጡ። እኔ ነኝ ዋናው በቃ እንደ ኮከቡ እኔ ነኝ። ለምንድን ነው የማልታየው? እኛ ከዋክብት የምናበራ ከዋለ ነው የሚያኮከብ ኢየሱስን ለማሳየ ሁልጊዜ ፋሲኔት ያደረገኛል የዮሐንስ መጥምቁ ህይወትና ስብከት፣ ኦልዌይስ ማለት ከሴቶች ከተወለዱ፣ ብሏል፤ ከሴቶች ከተወለዱ ሁሉ እንደዚህ አይነት ሰውዬ አይገኝም አለ ኢየሱስ። ነቢያት ሁሉ ተነስተው ነው የተነበዩት። እሱ ነቢይ ነው፣ ግን ስለ እሱ ራሱ ትንቢት ነበር። በትንቢት የተነሳ ነቢይ እሱ ነው። ኤልያስ ይመጣል ተብሎ በኤልያስ መንፈስ የመጣ በጣም ሰሞኑን ራሱ ስለ ዮሐንስ በጣም ብዙ አውርቻለሁ። ምን ይላል? ገለባበጠው ነገር የለም ቡልዶዝ ነው ያደረገው። የኢየሱስን አገልግሎት ማመድ ቀና እያደረገ በቃ፣ ከፍ ያለውን ዝቅ፣ ዝቅ ያለውን ከፍ። የማይሰማው የለም ፈሪሳውያን ሁሉ ይሰሙት ነበር። ሄሮድስ ራሱ ይፈራው ነበር ይላል፣ ይፈራውና ይጠባበቀው ነበር ይላል። አይም ፊሪየስ ነው ሲናገር፣ ሰው ሁሉ ንስሐ የማይገባ የለም የማያጠምቀው የለም እና ማነው የሰው የሚል ክርክር በጣም ማነው የሰው ሉካን ቡድን ተልዕኮ ያውቃል አንተ እንደው ማነባከን ተልከን የመጣ ነው ለሚጠይቁን ምን እንበል? ሬዲ ነው ሰው ሁሉ ሊያከብረው። አንተ ክርስቶስ ነህን? አይደለም። አንተ ነብዩ ነህ ዘ ፕሮፌት? አይደለም። መልስ መስጠት አለብን። አንተ ምንድን ነህ? አይ እኔ በምድረ በዳ የሚጮህ ሰው ድምፅ ነኝ። እኔ ድምፅ እኮ ምንም ሹመት የላት ልብስ የላት ካባ የላት ድምፅ ነኝ። ነኝ በምድረ በዳ የሚጮህ ድምፅ ነኝ። እሺ፣ እኔ በውሃ ለንስሐ አጠምቃችኋለሁ። እሺ፣ ከኔ በኋላ የሚመጣው ከኔ ይልቅ እጅግ የበረታ ሆነዋል። እጅግ የበረታ ነው። እሱ በውሃ ብቻ ሳይሆን በመንፈስና በእሳቱ ያጠምቃችኋል። አንተ ማን ነህ ይሉታል፣ እሱ እያለ ያወራል። እሱ ምንም እኮ አይገናኝም ራሱ ቋንቋ። አንተ ማን ነህ? ከኔ በኋላ የሚመጣው አንተ ማን ነህ? ራስህ እርሱ ከኔ በኋላ የሚመጣው እኔ በውሃ ነው ማጠምቃችሁ። ከኔ በኋላ የሚመጣው እርሱ በመንፈስና በእሳት ያጠምቃችኋል። አንተ ማን ነህ ሲሉት፣ እሱ እያለ ነው የኖረ ወንድሞ እኛ ኢየሱስ ክርስቶስን ለማጉላት በጸጋ እየተነሳን ሰዎች ነን። እግዚአብሔር በጸጋ ሲጠቀምባችሁ ተጠንቀቁ። በትህትና አገልግሉ። ቤተ ክርስቲያኑን በጣም አናስቸግር፣ አናስቸግር። በቃ እኔ የሆነ ቦታ ላይ ግጥም ብዬ ከወንድሞቼ ጋር ማገለግል ሰው ነኝ። በቃ ግጥም ጥምጥምጥም፣ እንደ ህያዋን ድንጋዮች ሆነ የምንገጣጠመው ቤተ መቅደስ ግጥም ግጥም ግጥም ግጥም ማነው ዋና አይልም። ድንጋይ ዝም ብሎ ግጥም ግጥም ግጥም ግጥም ግጥም። እኛ እኮ አሁን ትልቁ ስቃያችን ማነው ግን ዋና ማነው የሚበልጠው? የኢየሱስ ደቀ መዛሙርት የኢየሱስ ደቀ መዛሙርት ስለ መስቀሉ እያወራ ይሄን ይከራከሩ ነበር። የሰው ልጅ አልፎ ይሰጣል፣ አሳልፈው ይሰጡታል፣ በመስቀል ይሞታል፣ ይገደላል፣ ይሰደዳል እየተባለ ማቴዎስ 18 ላይ ግን ከኛ ከመካከላችን ማነው ዋና ይላል። ዋናችን ኢየሱስ ክርስቶስ መሪዎቻችን እግዚአብሔር የሰጠን የሚገዙን መሪዎቻችን ሐዋርያት፣ ነቢያት፣ ወንጌል ሰባኪዎች፣ እረኞች፣ አስተማሪዎች አቢዩ ስለተደረገ ወርውረን አንጣል። ከዚያስ እነሱ በሚያሰማሩን የምናገለግል፣ በጸጋ ስጦታ የምናገለግል አገልጋዮች ከሰው ዋጋን የሚጠብቅ ህዝብ አትሆኑ። እኛ ደሞዛችን አሁን አይደለም የሚከፈለን። በነገራችን ላይ ደሞዝ እኮ አሁን አይደለም፣ ደሞዝ እኮ መጨረሻ ላይ ነው። ዋጋን መዝኖ የሚከፍል አምላክ በሰማይ አለ። የምናደርገውን ሁሉ ሚዛን ወቅ እንጂ ሰው ሪኮግናይዝ ካላረገኝ አይሆንም። ወንድሞች እናቶች፣ ረ በጣም አታስቸግሩ፣ በቃ